ሰላም ጤና ይስጥልኝ፣ እንደምንላችሁ፣ እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ ዛሬ የማሳያችሁ በዘንባባ እንዴት ብራዝሬት መስራት እንችላለን የሚለውን ነው። በመጀመሪያ በመቀስ የተስተካከለ ዘንባባ ሶስት ዘንባባዎችን እንመርጣለን ማለት ነው ሶስቱ፣ ሁለቱ አንደኛው ከስር የሚይዝልን ነው ማለት ነው። አንደኛው ደግሞ የምንጠመዝዘው ነው፣ ይሄ የምታዩት ማለት ነው። የመጀመሪያው ከታች የሚይዝልን ነው። በዚህ መልኩ ቆርጠን እናጥፈዋለን ማለት ነው። እርስ በርሱ እናያይዘውና እንደዚህ እንጠመጥመዋለን ማለት ነው። ከጠመጠምን በኋላ በዚህ መልኩ እናስተሳስረዋለን እርስ በርሱ ማለት ነው። ይህ እንግዲህ ከስር የሚይዝልን እየጠመዘዝን የምንሰራበት ነው ማለት ነው። በዚህ መልኩ ጥብቅ ካደረግን በኋላ ተጠምዛዧን አንዷን አንደኛዋን እንመርጣለን ማለት ነው። ረዘም ያለችውን በእርግጥ ቢያልቅብንም መቀጠል ስለምንችል ችግር የለውም። ስለዚህ አንድ ዚ እንደዚህ በዚህ መልኩ እንሰካለን ማለት ነው። እንደዚህ ከሰካን በኋላ ጠምዝዘን የምናስርባትን ደግሞ ላዩ ላይ እንደርባለን ማለት ነው። ከደረብነው በኋላ በዚህ መልኩ ዝግጁ አድርገን እናሳልፋታለን ማለት ነው። ወደ ግራ እጃችን ማለት ነው። እንዲህ ከጠመዘዝን በኋላ ቀጭኗን ማሰሪያ ነች ማለት ነው። እንዳይንቀሳቀስ የምናስርበት ነው ማለት ነው። ከዚህ አዙረን እናስራታለን። ከጠመዘዝናት በኋላ መልሰን ወደ ግራ እንወስዳታለን፣ እናጥፋታለን። በተመሳሳይ መልኩ እንጠመዝዛለን። ከጠመዘዝን በኋላ ይችኛዋ በቀጭኗ እንጠመጥማታለን ማለት ነው። ከስረኛው ጋር ከስረኛው ጋር እንጠመጥማታለን ከተመጠም በኋላ መልሰን መጠምዘዝ ነው። በዚህ መልኩ እንጠመዘዘውና አሁንም በቀጭኗ እናስረዋለን። ይሄን ገመድም ማድረግ እንችላለን፣ ሌላም ነገር ብቻ ግን እንዳይታይ አድርገን ማለት ነው። እንዳይታይ ቀጭን ነገር ማሰሪያ ነው። ዙሮ እንዳይንቀሳቀስ በዚህ መልኩ እየጠመዘዝን የምናስርባት ናት የቀጭኗ ተግባር። ሌላም ነገር ማድረግ እንችላለን። የግድ ዘንባባ ሊሆነ እንዲሆን አይጠበቅበትም ማለት ነው። እንደዚህ ነው የምናስረው፣ ጥብቅ እያደረግን መልሰን በዚህ መልኩ እንጠመዘዛለን። ከጠመዘዝን በኋላ መልሰን በቀጭኗ እናስራለን። እንደነገርኳችሁ ችንጋም ሊሆን ይችላል፣ ክር፣ ሌላም ጠንከር ያለ ነገር መጠቀም እንችላለን ማለት ነው። እሱ ብቻ ሳይሆን በስቴፕላርም መምታት እንችላለን። ከታችኛው ጋራ እያጣበቅን ማያያዝ እንችላለን ማለት ነው። ብቻ እየጠመዘዝ ነው ቀጥ ብሎ በዛው ባለበት እንዲቀመጥልን እንዳይተረተር ማለት ነው። ጥምዝዝ አድርገን ካመጣ ነው በኋላ ካልታሰረ ወደ ቦታው ይመለሳል እና ይሄንኛውንም ያለውን ቅርጽ ያስያዝነውን ቅርጽ አይይዝልንም። ለእሱ ማሰሪያ ነው ቀጭ የምታገለግለው። ከታች መጀመሪያ እንደ ቀለበት ያስተሳሰርንበት ደግሞ ከታች ነው የምታልፈው ማለት ነው። እሷ ማቀፊያ ነች። ስለዚህ አሁን ሲያልቅብን ቅድም እንደነገርኳችሁ በዚህ መልኩ መቀጠል እንችላለን። መጀመሪያ ስንጀምር እንዳስገባ ነው መቀጠል እንችላለን ማለት ነው። ታችኛው አላለቀብንም። ያለቀችው ምን ጠመዘዛት ነው የሚጠመዘዘው ያው ረዘም ቢል ይመረጣል ምን ጠመዘዘው። ስለዚህ በዚህ መልኩ ከቀጠልን በኋላ እንደዛው ተመሳሳይ አይነት አካሄድ ነው ማለት ነው የምንሄደው። በዚህ መልኩ ስለዚህ የምናስርባትም እንዲሁ ካለቀችብን ሌላ በእንትን ማለት መቀጠል እንችላለን። እሱን እናስረውና እንዳይፈታ እስካሁን ስንሰራበት የቆየ ነው እንዳይፈታብን እሱን አስረን እንዳይፈታ አድርገን ከእንትን ካል ነው በኋላ ጥብቅ አድርገን ከያዝ ነው በኋላ በዚህ መልኩ ልንቀጠል እንችላለን። ከስር በማስገባት እንደዚህ ጥምዝዝ አድርገን ካስፈለግንም መቋጠርም እንችላለን። ከዛ ቦታው ላይ እናስቀምጠዋለን። ከዛ በተመሳሳይ እንደዚህ እየጠመዘዝን መስራት ነው ማለት ነው። በጣም እጅግ ውብ የሆነ ስራ መስራት እንደ ዘንባባው ነው። በእርግጥ በተለይ ደግሞ ጠቆር ያለው ዘንባባ በጣም ውቡ ነው። የመታየት እንትን አለው ማለት ነው። እና በዚህ መልኩ በምንፈልገው ቅርጽና መጠን መስራት ከፍ ሲል እንትኑ ሰፋፊ ሲሆን ሰፋ ያለ ቅርጽ ይኖረዋል ማለት ነው። እንደዚሁ በጠበበ ቁጥር ደግሞ ይጠባል ማለት ነው። በዚህ መልኩ ከሰራን በኋላ ሙሉ እንዳይፈታብን ጠመዝዘዋለን ማለት ነው። ሙሉን ስናስርባት በቆየ ነው በቀጭኗ ዘንባባ በዚህ መልኩ ጥምዝዝ አድርገን እናስረዋለን ማለት ነው። በሚበቃን በእጃችን ልክ ነው ማለት ነው የምንሰራው፣ በእጃችን ልክ የኔ እጄ ቀጭን ስለሆነ በዛ ልክ ነው ያደረግኩት። ወይም ለሕፃን ልጅ ሊሆንም ይችላል በሚል ነው እንትን ያልኩት የሰራሁትና፣ ያው ለማሳየትም ስለሆነ በዚህ ልክ ነው የሰራሁት። እናንተ በተሻለ አሰራር፣ ያው ይሄ ለሳምፕል ነው የሰራ ነው። እጅግ ውብ አድርጎ ከዚህም በላይ ውብ አድርጎ ጥንቅቅ አድርጎ መስራት ይቻላል። አንድ ጊዜ ነው ይሄ የተሰራው ለማሳየት ስለሆነ ነው። ግን ከዚህ የበለጠ የሚያምር ነገር መስራት እንችላለን፣ ተጠንቅቀን በደንብ ከሰራ ነው ማለት ነው። በዚህ መልኩ ነው እንግዲህ ከጨረስኩ በኋላ የእህቴ ልጅ ነች፣ ለእሷ ለማሰር ሞከርኩኝ አልተቻለም እንጂ በዚህ መልኩ ያው እሷም ካላሰርኩ እያለች ነው፣ እኔም ለማሰር እየታገልኩ ነው። እንደዚህ አድርገን እንግዲህ ያው ውብ ነገር አሪፍ ነገር መስራት እንችላለን ማለት ነው። በዓሉን ምክንያት በማድረግ በዓሉን ትውፊቱን ምክንያት አድርገን እንደዚህ በተለያየ መልክ እየሰራን ማሰር እንችላለን ማለት ነው። ይሄንን ግንባራችን ማለት ራሳችንም ላይ መሆን ይችላል፣ እጅም ላይ መሆን ይችላል። በቀጭኑ ብናደርገው ደግሞ በቀለበት መልክም ማድረግ እንችላለን ማለት ነው። ይህን አሰራር ስለ ከተከታተላችሁኝ በጣም አመሰግናለሁ። በዚህ ቻናል እንግዲህ ወደፊት ትልልቁም ነገሮችን እንማማርበታለን በሰፊው ለመስራት እያሰብን ነው። ሰብስክራይብ አድርጉን፣ ሼር አድርጉን፣ ላይክ አድርጉን እና የተሻለ ነገር ቋንቋ እናስተምርበታለን፣ ግጥሞች እናነብበታለን፣ እንወያይበታለን እና